እንዴት ቆያችሁን? የከበረ ሰላምታችን እንደዚሁ በያላችሁበት ድረስ ሰላም ፍቅር ጤናን አብዝተን ተመኘንላችሁ። ቤተሰቦቻችን ለመላው የክርስትና እምነት ተከታዮችም እንኳን ለፋሲካ በዓል በሰላም ያደረሳችሁ እያለን ለዚህ ሰዓት ያሰናዳላችሁን ጠራ ጠራ ያሉ ስፖርታዊ ጥንቅሮች ደግሞ በቅደም ተከተልና፣ አጋራችሁ በርከት ያሉ ጨዋታዎችን ተመለከትን። በእኔ በግሌ ባርሴሎና ከሴልታ ቪጎ ያደረጉት ጨዋታ በብዙ መንገድ በእግር ኳስ ዓለም አዝናኝ ነገሮችን የያዘው ጨዋታ ነበረ። ብዙ ትንቅንቅ፣ ብዙ ድራማዎችን፣ ብዙ የጨዋታ ጥፋቶችን የተመለከትንበት ጨዋታ ነበር። ምናልባት ግን ቅዳሜ ከነበሩ ጨዋታዎች የትኛውን ተመለከታችሁ? በተለይም ጉዲሰን ፓርክ ኤቨርተን ከሲቲ ይጠበቅ ነበረም። ብዙ ነገሮች ለሲቲ የሚከብዱ ይመስሉ ነበር። በኋላም ላይ ሲቲ ተወጥቶታል። በርከት ያሉ መረጃዎችንም በቅዳሜ ውሎች ላይ እናነሳለን። ከዛ በተጨማሪ ግን በአውሮፓ ትልቆቹ ክለቦች ያገኘናቸው በርከት ያሉ ጥንቅሮች አሉ። ውድ ቤተሰቦቻችን ማንቸስተር ዩናይትድ አንድ የዝውውር ፖሊሲን አርቅቋል። ይህ የዝውውር ፖሊሲ ምንን ያካተተ ነው የሚለውንና የኮቢ ሜኑ ድርጊት ዛሬ ማንቸስተር ዩናይትድ ቤት ትልቁ አነጋጋሪ ጉዳይ ነው። ለመሆኑ ምን ፈጽሞ ነው? በዩናይትድ በኩል የዝውውር መረጃና ዕለት የቡድን ዜናችን የተጠበቀ ነው። ዛሬ ኤምሬትስ ስቴዲየም ላይ ጨዋታ ነበረ፣ አርሰናሎች ጨዋታ ነበራቸው ግን ድል አልቀናቸውም። በምን አጋጣሚ የሚለውን ታደምጡታላችሁ። ከዛ በተጨማሪ በአርሰናል የመረጃ ክፍለ ጊዜያችን አሰልጣኝ ማይክል አርቴታ አጥብቀው የሚፈልጉት ሰው ለእኛ ሜሲያችን ነው ተብለዋል። ይህን ተጫዋች በማምጣት ሂደት ላይ በእርግጥ ፉክክር የሚጠበቃችኋል። አርሰናል ቤት ግን በርከት ያሉ የቡድን ዜናዎችን እናነሳለን። ሊቨርፑል ቤት አስደናቂውን ታዳጊ ተጫዋች ጨምሮ ትሬንት አሌክሳንደር አርኖልድ እናነሳለን። ከዛ በተጨማሪ ግን ዘንድሮ ለዋንጫ ሳምንት ብቻ የሚጠብቀው ሊቨርፑል በአንድ ቁጥር በጣም ዝቅተኛ ነው። ከፕሪሚየር ሊጉ ግን ለዋንጫ በጣም የተቀረበው ቡድን ኦልሞስት የአንድ ሳምንት እድሜ ብቻ የቀረው ቡድን እንደሆነ ይታወቃል። ሳላህን ዶሚኒክ ሴቦስ ላይ እናነሳለን። ቼልሲዎቹ 2005 ከገባ በኋላ በፕሪሚየር ሊግ ከሜዳቸው ውጭ ጨዋታ ካላሸነፉ ፕሪሚየር ሊግ ክለቦች ውስጥ አንደኛው ቼልሲ ነው። ማሬስካ እዚህም ስመጣ ጉዳዩን አውቀው ነበር ያሉበትን ጨምሮ በቼልሲ ተጨማሪ መረጃ አለን። ለመሆኑ ሮናልዶና ሜሲ በአንድ ስቴዲየም በአንድ መለያ ሊጫወቱ የሚችሉበት መንገድ ሊፈጠር ነው እየተባለ ነው። ጉዳዩን እናጠረዋለን። በርከት ያሉ መረጃዎችን ይዘነላችኋል። እናንተ እንደ ሁልጊዜው ላይ ካረጋችሁ አበረታቱን። ለሀሳብ አስተያየታችሁ አስቀድመን ከልብ ከልብ እናመሰግናል። ውድ ቤተሰቦቻችን ድጋፍ ስለምታረጉልንም ማለት ነው። አጠራጠር ያሉ ስፖርታዊ መረጃዎቻችንን የዛሬንም ከሀገር ቤት እንጀምርላችሁ። የኢትዮጵያ ፕሪሚየር ሊግ 26ተኛ ሳምንት ተመልሷል። ከእረፍት በኋላ ወላይታ ዲቻን ከሀዲያ ኦሳና ያገናኘው ጨዋታ ደግሞ አንደኛው ነበረ። በሐዋሳ ዩኒቨርሲቲ ስቴዲየም ሲደረግ የነበረው የሀዲያ ኦሳናና የወላይታ ዲቻ ጨዋታ የሀዲያ ኦሳና ሶስት ለአንድ አሸናፊነት ተጠናቋል። ግብ ለማስቆጠር ብሩክ በየነ 30ኛው ደቂቃ ላይ ሀዲያ ኦሳናን ቀዳሚ ያረገ፣ ዘላለም አባተ 32ኛው ደቂቃ አቻረጋቸው። እረፍት አንድ ለአንድ ነበር የተጠናቀቀው ከእረፍት መልስ ግን በየነ ባንጃ 71 ኛው ደቂቃ ደስታ ዋሻውም 80 ኛው ደቂቃ ላይ ለሃዲያ ኦሳና ገብ ካስቆጠሩ በኋላ ጨዋታው በሃዲያ ኦሳና 3 ለ1 አሸናፊነት ተጠናቋል። ወደ አፍሪካ ጉዳያችን እንሻገር። የአፍሪካ እግር ኳስ የበላይ ካፍ የሞሮኮም የሞሮኮ አየር መንገድ ቀጣዩ የ2025 አፍሪካ ዋንጫ ውድድር ይፋ አጋር መሆኑን በዛሬው ዕለት አስታውቋል። ስምነቱ በተጨማሪም የ204 ሴቶች አፍሪካ ዋንጫና ሌሎች ውድድሮችንም ያካተተ መሆኑ ተገልጿል። ሞሮኮ በቀጣይ ሁለቱንም ፆታዎች የሚደረጉ የአፍሪካ ዋንጫ ውድድሮች እንደምታዘጋጅ ይታወቃል። የካፍ ፕሬዚዳንት ፓትሪስ ሞትሴፔም በሰጡት አስተያየትም በዓለም አቀፍ ደረጃ ስሙ ከሚነሳው የሞሮኮ አየር መንገድ ጋር አጋር በመሆናችንም ተደስተናል ብለዋል። በውድድሩ የሞሮኮ አየር መንገድ ብሔራዊ ቡድኖችና ደጋፊዎች እንደሚያጓጉዝም ይፋ ተደርጓል። ውድ ቤተሰቦቻችን ወደ አውሮፓ መረጃዎቻችን እንሻገር። በድጋሚ ላይክ፣ ሰብስክራይብ፣ ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ። በእንግሊዝ ፕሪምየር ሊግ በርካታ ጨዋታዎችን ካየን በኋላ 90 ሚኒትስ ቀጣይ የሚደረጉ ጨዋታዎችን ምልከታ አድርሶናል። በዚህ መሰረት እሁድ ፉልሃም ቼልሲን ሁለት ለአንድ ያሸንፋል፣ አርሰናል ኤፕሲችን ሁለት ለባዶ ያሸንፋል፣ ማንቸስተር ዩናይትድ ወልቭስን ሁለት ለአንድ ያሸንፋል፣ ነዚሁ ሊቨርፑል ሌስተርሲን ሶስት ለባዶ ያሸንፋል ብለዋል። መንደይ ናይት ፉትቦል ኖቲንግሃም ፎረስት ደግሞ ቶትናም ሆትስፐርስን ሁለት ለአንድ ያሸንፋል ብለዋል። ትንሽ ለየት ለየት ያሉ ውጤቶች ናቸው። ላብነት ያክል ኖቲንግሃም ፎርስ ቶትናምን ያሸንፋልና ፉልሃም ቼልሲን ያሸንፋል የሚለው በተመልካቾች ዘንድ በዚህ ልጥፍ ሀሳብ መስጫ ስር ያልተቀበሏቸው ውጤቶች ናቸው። ለማንኛውም የእናንተን አጋሩን፣ እኛ የ90 ሚኒትስን አጋራናችሁ። አጠራጠር ያሉ መረጃዎቻችን ይቀጥሉ። በድጋሚ መልካም ቆይታ ተመኘን። የሎስ ብላንኮች ዋና አሰልጣኝ ካርሎ አንቸሎቲን ከክለቡ ጋር አለመግባባት ውስጥ ገብተዋል መባሉ ሐሰት ብለውታል። የክለቡ ውጤት ሁላችንም ነው የጎዳን ያሉት አሰልጣኝ ካርላን ቾሎቲ ምንም የተፈጠረ አለመግባባት ግን የለም፣ ምክንያቱም ሁላችንም አንድ ዓላማ ይዘን ነው እየተጓዝን ያለ ነው ብለዋል። ከፍሎረንቲኖ ፔሬዝ ጋር አለመግባባት አለ የተባለው ሐሰት ዜና ነው ያሉት አሰልጣኙ ፔሬዝ በጥሩ በጥሩ ጊዜያት በበለጠም ድጋፍና ፍቅርም ለእኔ ሲያሳየ ነበረ ብለዋል። ስለ ወደፊት ቆይታቸው ያነሱት አሰልጣኝ ካርሎ አንቼሎቲ አሁንም ለዋንጫ እየተፎካከርን ነው፣ ስለ ቆይቴ በአመቱ መጨረሻም ከክለቡ ጋር እነጋገራለሁ ብለዋል። ሪያል ማድሪድ በእርግጥ እጁ ላይ የኮፓ ዴል ሬይ ፍጻሜ ተፋላሚ ነው። የስፔን ላሊጋም ነገር ገና አልተቋጨምና እድሎች አሏቸው። ለማንኛውም የዓለም ክለቦች ሆነ ዋንጫ ከጨመረ በኋላ በዛን ጊዜ ይወሰናል ብለዋል። ከዚህ በኋላ ሁሉም ተጫዋች ግን በሪያል ማድሪድ በኩል በአይነ ቁራኛ እንደሚታዩናም በቀጣይ ክረምት ከክለቡ የሚሰናበቱም በርከት ያሉ ተጫዋቾች እንዳሉ ማርካ አስነብቧል። ፍሎሬንቲኖ ፔሬዝም በቀጣይ ይህንን የሚመለከት ቦርድ አዋቅረዋል ነው የተባለው። ወይም ደግሞ የመልመላ ቡድኑ ነኝን ውሳኔዎች እንዲወስነም በጥብቅ እንዲከታተለም ተጫዋቾችን አዘዋል ነው የተባለው። በተጫዋቾች በኩል አብነት ያክል በርከት ያሉ ስማቸው የተጠቀሱ በርከት ያሉ ተጫዋቾች በተለይም ከ54000 በላይ ደጋፊዎች በተሳተፉበት ክለቡን ይልቀቁልን ባሏቸው ተጫዋቾች ውስጥ ቪኒሽሽ ጁኒየር በዝርዝር ውስጥ ተካቷል። ወደ ቤተሰቦቻችን አንፈልጋቸውም ይውጡ ከተባሉት ውስጥ ማለት ነው። በርከት ያሉ ተጫዋቾች እነ ሉካስ ቫስኬዝ፣ አላባ፣ ሜንዲን ጨምሮ በርከት ያሉ ዝርዝሮች አሉ። የቪኒሽሽ ጁኒየር እዚህ ዝርዝር ውስጥ መገኘት ግን በጣም አነጋጋሪ ነበረ። አንቶኒዮ ሩዲ ገር በአለፉት ወራቶች ውስጥ ሲጫወት የነበረው ከነ ጉዳቱ በህመም ማስታገሻ እንደነበረ ተረጋግጧል። ይህም እንግዲህ ሪያል ማድሪድ በገባበት የተጫዋቾች ጉዳት ቀውስ ምክንያት ቡድኑ እንዳይሳሳ የተደረገ ነገር ነበረም። ምናልባት በቀጣይ ጨዋታዎች ላይ ግን ህክምና ሊያገኝ ይችላል ተብሎ ይጠበቃል። ሌላኛው የሪያል ማድሪድ የፊት ወሰር ተጫዋች ኬሊያን መባፔም በዛሬ ዕለት የቡድኑ መደበኛ ልምምድ ላይ አልተሳተፈም። ፈረንሳይ ተጫዋች ኬሊያን መባፔ ሪያል ማድሪድ አርሰናን ባሸነፈበት ጨዋታ ጉዳት አጋጥሞት እንደነበረ ይታወሳል። ይህ በእንዲህ እንዳለ መባፔ በመጨረሻው የላሊጋ መርሃ ግብር በተመለከተው ቀይ ካርድ ምክንያት የአትሌቲኮ ቤልባውም ጨዋታ እንደዚሁ ያመልጠው ነበረ። በዛሬው ልምምድ በተጨማሪም ፌርላንድ ሜንዲም እንዳልተሳተፈ ተረጋግጧል። ስለዚህ የተጫዋቾች በባርሴሎና በሪያል ማድሪድ ቤት አለመኖር ጉዳይ በራሱ በጉዳት ምክንያት ቡድኑን እንዳያሳሳው ስጋት አለ። ዕለተ ቅዳሜ ከተመለከትናቸው ጨዋታዎቹስ ለተመልካች ፍጹም አዝናኝ፣ ለባርሴሎና ጭንቅ የነበረው ጨዋታ ባርሴሎና ከሴልታ ቪጎ ጋር ያደረጉት መርሃ ግብር ነበረ። ጨዋታውን ባርሴሎና አራት ለሶስት በሆነ ውጤት ድል ማድረግ ችሏል። ግብ በማስቆጠር ረገደ ባርሴሎና በ 12 ኛው ደቂቃ ላይ በፌራን ቶሬዝ መምራት ጀመሩ። በኋላም ላይ ግን ኢግሊያሲስ በ 15 ኛው ፣ 52ኛውና 62ኛው ደቂቃ ባርሴሎና ላይ ሃትሪክ ሰራባቸው። ኢግሊያሲስ ሶስት ግቦችን አስቆጥሮ ባርሴሎና ሶስት ለአንድ ተመራ። በኋላም ላይ ግን 62ኛው፣ ዳኒ ኦልሞ 68 ኛው ራፊኒያ፣ 98ኛው ደቂቃ በፍጹም ቅጣት ምት ራሱ ራፊኒያ ግብ አስቆጥሮ ባርሴሎና ከሶስት ለአንድ ተመሪነት አራት ለሶስት በሆነ ውጤት ማሸነፍ ቻለ። እጅግ በጣም አስደናቂ የጨዋታም ቅልበሳ ነበረ። በጨዋታው ፖላንዳዊ የባርሴሎና የፊት ተሰር ተጫዋች ሮቤርት ሌዋንዶስኪ ጉዳት አጋጥሞታል። ራፊኒያ በውድድር ዘመኑም አስራ አምስተኛ የላሊጋ ግቡን አስቆጠረ። ባርሴሎና ከሶስት ለአንድ በመመራት ነበር ያሸነፈው። ሰባ ሶስት ነጥብ ያለውም ቡንደስሊጋ ላሊጋውን ይመራል። እንደዚሁ ሴልታ ቪጎ በአርባ ሁለት ነጥቦች ሰባተኛ ተቀምጧል። ፖላንዳዊ የግብ ጠባቂ ሼዝኒ በሚቀጥለው ውድድር ዘመን በካታላኖ ክለብ ባርሴሎና እንደሚቀጥል በይፋ ተገልጿል። የባርሴሎና ስፖርቲንግ ዳይሬክተር ዴኮ በሰጡት አስተያየት በሼዝኒ ደስተኛ ነን ያሉ ሲሆን በቀጣይ ዓመት አብሮን ይቀጥላል ብለዋል። የባርሴሎናው ቁጥር አንድ ግብ ጠባቂ ቴር ስቴገን መጎዳት ተከትሎ ለቡድን የተቀላቀለው ሼዝኒ ባሳየው ጥሩ ብቃት ምክንያት ነው ይሄ እድል የቀረበለት ዛሬ በነበረው ጨዋታ ላይ ግን ትልቅ ስህተት በተለይም የመጀመሪያው ግብ ስትቆጠርበት ትልቁን ስህተት የሰራው ተጫዋች እሱ ነበረ። ከዛ በኋላ ግን በተለይም ሶስተኛ ግብ እንኳን እጅግ በጣም አስደናቂ ከሱ ቁጥጥሩ ውጭ የነበረች ነበረች። ለማንኛውም ሀትሪክ ተሰርቶበታል ዛሬ ሼዝኒ በራሱ ማለት ነው። ላሚን ያማል ተቀይሮ ገብቶ ነው ዛሬ ጨዋታ ሲያደርግ የተመለከት ነው። ላሚን ያማል ረፍት ነበር የተሰጠው። 2005 ከገባ በኋላ ለመጀመሪያ ጊዜ ነው ላሚን ያማል ከቋሚ 11 ውጭ ወጥቶ ከተጠባባቂ ሲጀምር። ሃንስ ፍሊክም በቂ እረፍት ስለሚያስፈልገው ተጫዋቹን እረፍት ሰጥቸዋለሁ ብለዋል። በኋላም ላይ ግን በሴልታ ቪጎ ግብ እየተቆጠረባቸው በሄደ ቁጥር ወደ ተጠባባቂዎቻቸው ዞር ብለው አንስተው ወደ ሜዳ ካስገቧቸው ተጫዋቾች ውስጥ አንደኛው ነበረ። ባላንዶረን ማን ያሸንፋል በሚል 90 ሚኒትስ ካሰባሰባቸው ድምፆች ውስጥ ራፊኒያ ቁጥር አንድ ሆኗል። ዛሬም አስደናቂ ጭንቅላት ኳስ አስቆጥሮ አስመልክቶናል። ሁለተኛ ፔድሪ፣ ሶስተኛ ላሚን ያማል ነው። ከአንድ እስከ ሶስት የባርሴሎና ተጫዋች ናቸው። አንደኛ ደረጃን ለረጅም ጊዜ በተመልካች ድምፅ ሲመራ የነበረው ሳላ ወደ አራተኛነት ወርዷል። በተለይም የአውሮፓ ሻምፒዮንስ ሊግ መሰናበት፣ የኤፍ ኤ ካፕ እና ካራባው ካፕ ውጭ መሆን ሳላን በአንድ ጊዜ ነበር ያንሸራተተው። አምስተኛ ደረጃ ላይ ደግሞ ኦስማን ዴምቤሌ ተቀምጧል። ምናልባት እናንተ ከዚህ የተለየ ባላንዶር የሚገባው ተጫዋች አለ የምትሉት ካለ ግን በሀሳብ መስጫ ሳጠናችን ላይ ልታጋሩን ትችላላችሁ። ሜሲ ሜሲ አንቀራ ሜሲ የምትሏ የኮሚታተር ድምፅ አንረሳትም። እቺ ድምፅ ከሰማናት እነሆ ዛሬ 18 ዓመት ሞላ። ውድ ቤተሰቦቻችን ልክ በዛሬዋ ቀን ነበረ የሄታፌ በርከት ያሉ ተጫዋቾችን ከመሃል ሜዳ ጀምሮ የሸወደና ያታለለ ካለፈ በኋላ ግብ ጠባቂውንም ሸውዶ ያስቆጠረው ያቺ ግብ። በእርግጥ የአንቀራ ሜሲን ብቻ አይደለም እምታስታውሰን ውድ ቤተሰቦቻችን ዲያጎ አርማንዶ ማራዶና እንደዚህ አይነት ግብ አስቆጥሮ ነበር። ለማንኛውም ይህን ድምፅ ከሰማ ነው ዛሬ እነሆ 18 ዓመት ሞላን። የቀድሞ እንግሊዝ ብሔራዊ ቡድን ምክትል አሰልጣኝ ስቲቭ ሆላንድ ከጃፓኑ ክለብ ዮኮሃማ አሰልጣኝነት ዛሬ ተሰናብተዋል። አሰልጣኙ ስቲቭ ሆላንድ በጃፓኑ ዮኮሃማ ክለብ ከአራት ወራት በላይ መቆየት አልቻሉም። አሰልጣኙ ቡድኑ እየመሩ ካደረጓቸው 11 የጃፓን ሊግ ጨዋታ ማሸነፍ የቻሉት አንድ ብቻ ነው። ክለቡ 20 ክለቦች በሚወዳደሩበት ሊግ 18 ደረጃ ላይ ተቀምጦ የመውረድም ስጋት ውስጥ አለ። ለዛም ነበረ አሰልጣኙን እንግዲህ በአራት ወር ባልሞላ ጊዜ ውስጥ ወዲያው እንዲሰናበት ያደረጉትና አሰልጣኝ ስቲቭ ሆላንድ ከስራቸው ተሰናብተዋል። ቪክተር ጊኬሬስክ ብታምኑም ባታምኑም በዚህ ውድድር አመት ብቻ ለሀገሩና ለክለቡ ሲጫወት ሰባ የግብ አስተዋጽኦ አለው። በአንድ ሲዝን ሰባ የግብ አስተዋጽኦ በፖርቹጋል ፕሪሚየራ ሊጋ 34 ግቦቹን አስቆጥሮ ይመራል። በአውሮፓ አስሩ ታላላቅ ሊጎች ውስጥ ብንጨምረው ይሄንን የዚህን ያክል ግብ ያስቆጠረ አንድም ተጫዋች አናገኝም። በፖርቱጋል ፕሪሚራ ሊጋ እራሱ ብናይ ቀጥሎ ከእሱ ቀጥሎ ያለው ሁለተኛ ግብ አስቆጣሪ ሳም ኦሞር ዲዮን ነው 16 ግብ ብቻ አለው። ከእጥፍ በላይ ይበልጠዋል። ውድ ቤተሰቦቻችን ሳም ኦሞር ዲዮን ራሱ ቪክተር ጊዮኬሬስ 34 ግብ ነው ያለው። እጅግ በጣም አስደናቂ ውድድር ዓመትን እያሳለፈ ይገኛል። ዛሬ በጣም አሳዛኙ ዜና የቀድሞ የክሮሽያ ብሔራዊ ቡድን ተጫዋች የነበረው ኒኮላ ፓቭራኮች በመኪና አደጋ ሕይወቱ ማለፉን ሰማን። በርካቶች በዓለም ዋንጫና በአውሮፓ ዋንጫ ላይ ይህን ተጫዋች እናስታውሰዋለን። በዛሬው ዕለት ግን በመኪና አደጋ ሕይወቱ ማለፉን ሰማን። በጣም አሳዛኙ አጋጣሚ ነበረ። ካርሎስ ቴቬዝ፣ ሊዮኔል ሜሲ እና ክርስቲያኖ ሮናልዶ አንድ ቡድን ሆኖ በሱ የስንብት ጨዋታ ላይ እንደሚሳተፉ ይፋ አድርጓል። ከዚህ ጋር በተያያዘ ግን ለሮናልዶና ለሜሲ ቅርብ የሆኑ የዜና ምንጮች ያሉት ነገር ማግኘት አልቻልንም። ካርሎስ ቴቬዝ ግን ሁለቱም በአንድ ቡድን በአንድ መለያ ለእኔ ስንብት ይጫወታሉ ብሏል። በቀጣይ እንግዲህ ጨዋታው የሚደረግበት ጊዜ ይፋ ሲደረግ እና በሁለቱ አካላት መካከል ይፋ የሚደረግ መረጃ ካለ እኛም የምናጋራቸው ይሆናል። ምናልባት በርካቶች በእግር ኳስ ዓለም ሊያዩት ከሚፈልጉት አንድ ነገር ሜሲና ሮናልዶ በአንድ ቡድን ሲጫወቱ ነው። ምክንያቱም በተቃራኒ በማድሪድ እና በባርሴሎና ማሊያ፣ ሮናልዶ ማንቸስተር ዩናይትድ እያለ ሜሲ ባርሳ እያለ በተቃራኒው ተፋልመው ተመልክተን ነበረ። የቀድሞ የሰሜን ለንደኑ ክለብ አርሰናል እና ዩቬንቱስ አማካይ ሮድ አሮን ራምሴ በሚቀጥለው ሶስት ጨዋታ ካርዲፍ ሲቲን በአሰልጣኝነት ይመራል። በልጅነት ክለቡ ካርዲፍ ሲቲ በመጫወት ላይ የሚገኘው አሮን ራምሴ ክለቡን አሰልጣኙን ማሰናበቱን ተከትሎ እንዲመራ ተመርጧል። ቡድኑ በተጫዋችነት እያገለገለ የሚገኘው አሮ ራምሴ በአሁኑ ሰዓት ጉዳት ላይ የሚገኝ ሲሆን በቀጣይ ጨዋታ በአሰልጣኝነት እንመለከተዋለን ማለት ነው። ካርዲፍ ሲቲ በሻምፒዮንሽፑ ወራጅ ቀጠና የሚገኙ ሲሆን አሮ ራምሴ ቡድኑን ከመውረድ ይታደገው የሆነው የሚለው ደግሞ በቀጣይ የሚጠበቅ ነው የሚሆነው ኤንዞ ማሬስ ካስ ለዚህ ቡድን ፊርማዬን ሳኖር እና ውሳኔውን ስወስን እያንዳንዱን ነገር አውቀው ነበር። በተለይም ጫና እንደሚኖር፣ ምክንያቱም ቸልሲ ትልቅ ክለብ ነው። ትልቅ ክለብ ከሆነ ደግሞ በየሳምንቱ ማሸነፍ ይጠበቃል። ካላሸነፍክ፣ ጫናዎች ይበዙብሃል። በእርግጠኝነት በተሳሳተ መንገድ በሄድን ቁጥር ችግሮች የሚገጥቡናል ብለዋልና አሁን የተወሰኑ ችግሮች ገጥሞናል። ያንን እንቀርፋለን። ይህንን ለመቅረፍም ስመጣመኝበታለሁ ብለል ብለዋል እናም በቼልሲ የመጣውንም ጫና እቀበላለሁ ሲሉ ተደምጠዋል። ቼልሲ 2025 ከገባ በኋላ በእንግሊዝ ፕሪሜር ሊግ ከሜዳ ውጭ ሄዶ አንድም ጨዋታ በፕሪሜር ሊጉ አላሸነፈም። ይህ በጣም መጥፎ የሚባለው ሪካርዱ ነው። በዚህ ሳምንት እንኳን ከፉልሃም ጋር እጅግ በጣም ወሳኝ ጨዋታውን የሚያደርገው ከሜዳ ውጭ እንደሆነ ይታወቃል። ኤንዞ ማረስካም በምናደርገው እንቅስቃሴ ላይ ምንም አይነት ጥርጣሬ የለኝም። በቡድኔ እምነት አለኝ አንዳንድ አስቸጋሪ ጊዜያት አሳልፈናል፣ ነገር ግን ይህ ለወደፊቱ የበለጠ ጠንካራ ነው የሚያደርገን ብለዋል። ለእኔም የመማር ሂደት ነበረም። እንግዲህ የቀሩን ጨዋታዎች በሙሉ ለእኛ ልክ እንደ ፍጻሜ እንጫወታቸዋለን ብለዋል ውጤት ለማስመዝገብ ጉዱድ ቤተሰቦቻችን ማርኮ ሲልቫን ቡድን ቀላል አይደለም። መግቢያችን ላይ 90 ሚኒትስ ራሱ ለማርኮ ሲልቫ ቡድን ነው የማሸነፉን ቅድመ ግመት የሰጠው ማርኮ ሲልቫ። ለእኛም የቀሩት ጨዋታዎች በሙሉ ልክ እንደ ፍጻሜ ያክል ናቸው ሲሉ ነው የተደመጡት። 33ተኛ ሳምንት የእንግሊዝ ፕሪሚየር ሊግ ፉልሃም ከቼልሲ እሁድ በኢትዮጵያን አቆጣጠር ልክ 10 ሰዓት ሲል ክራቨን ኮቴጅ ላይ ይደረጋል። ምናልባትም ለቼልሲም ከሜዳ ውጪ 2025 ከገባ በኋላ የመጀመሪያ ድሉ የሆነ ሆይ የምንመለከተው ይሆናል። ህልሜ የፕሪሚየር ሊጉን ዋንጫ ማሸነፍ እና ከብሔራዊ ቡድን ጋር የአለም ዋንጫን ማሸነፍ ነው ብለዋል ዶሚኒክ ሴቦዝ ላይ። ከሀገሩ ሃንጋሪ ጋር እንኳን የአለም ዋንጫን ማንሳት ትንሽ ከበድ የሚል ይመስላል ከተፋላሚ ቡድኖች ጥንካሬ አንፃር ብቻ ካየ ነው። በእግር ኳስ የሚፈጠረው ማወቅ ከባድ ቢሆንም ግን ከብሔራዊ ቡድን ጋር የአለም ዋንጫን ነው ብለዋል። ምናልባት ቀላሉ ነገር ግን ከአንድ ጨዋታ በኋላ የፕሪሚየር ሊጉን ዋንጫ መሳካት ግን የሚችል ይመስላል እና ህልሜ ሁለቱ ናቸው ብለዋል። ዶሚኒክ ሴቦች ላይ ስለ ሙሐመድ ሳላህን ተጠይቆ ነበረ። ስለሱ ብዙ ማውራት አልፈልግም ምክንያቱም ሜዳ ላይ ያደረጋቸው ነገሮች በሙሉ ስለሱ ይናገራሉ። እሱን መመልከት ብቻ በሜዳ ላይ በቂ ነው። እጅግ በጣም አስደናቂ ተጫዋች ነው። ስለሱ ብዙ መናገር አይጠበቅብኝም ብሏል። በዚህ ሲዝን በአውሮፓ አምስቱ ታላላቅ ሊጎች ውስጥ የሳላህን ያክል የሊግ ግብ ያስቆጠረ አንድም ተጫዋች አናገኘም። ሳላ በአጠቃላይ በእንግሊዝ ፕሪሚየር ሊግ 27 ግቦችን አስቆጥሮም እየመራ ነው። በአውሮፓ አምስቱ ታላላቅ ሊጎች ውስጥ ሮቤርት ሌዋንዶውስኪ 25፣ ሃሪኬን 23፣ ማቴዮ ሩቲጌ በተመሳይ 23 አላቸው። የሳላ ቁጥር እጅግ በጣም ከፍ ያለ ነው። ሊቨርፑል በዚህ ውድድር ዘመን ከቆሙ ኳሶች አምስት ጎሎችን ብቻ ነው ማስቆጠር የቻለው። ይህም ሊቨርፑል ካስቆጠራቸው ግቦች 6.7 በመቶን ብቻ ነው የሚይዙት ከቆሙ ኳስ የተቆጠሩ ይህ በሊጉ እጅግ በጣም ዝቅተኛ ቢሆንም ለፕሪምየር ሊጉ ዋንጫ ግን የቀረበው ቡድን ሊቨርፑል ነው። ሊቨርፑል የዚህ ውድድር ዘመን ፍጹም ቅጣት ምቶችን ዘጠኝ ያስቆጥሯል። ይህ ደግሞ በሊጉ ውስጥ ትልቁ ፍጹም ቅጣት ምትን ያስቆጠረው ቡድን ያደርገዋል። በዚህ ረገድ ሊቨርፑል በክፍት ጨዋታ ላይ ግብ የማስቆጠር ነጻሬው ከቆሙ ኳሶች ይልቅ በጣም የተሻለም እንደሆነ ማሳያ ነው። ትሬንት በጣም ጥሩ የውድድር ዘመንን ከኛ ጋር አሳልፏል። አሁን ጉዳት ላይ ነው። ወደ ውድድር ዘመኑ ከማብቃቱ በፊት ቡድኑን በእርግጠኝነት ይረዳል ብዬ አስባለሁ ብለዋል። ከዚህ በኋላ ግን ትሬንት አሌክሳንደር አልኖልድ በሊቨርፑል መለያ ተመልሶ የፕሪሚየር ሊግ ጨዋታ እንኳን ቢያደርግ ሊቨርፑል ዋንጫውን አረጋግጦ ነው ሊሆን የሚችለውና በዛን ያክል ደረጃ ሊቨርፑልን የሚጠቅም አይነት ሚና ያለው ተጫዋች ላይሆን ይችላል። ሌሎቹም እረፍት ሊሰጣቸው ይችላል ተብሎ ይጠበቃል። ዋናው ጉዳይ ለሪያል ማድሪድ መች ይፈርማል የሚለው ብቻ ነው። በነገራችን ለውድ ቤተሰቦቻችን ታማኝ የዜና ምንጮች ፋብሪዞ ሮማኖ፣ ስካይ ስፖርት፣ ሞንዶ ዲፖርቲቮን ጨምሮ ማለት ነው የዚህ ተጫዋች የሪያል ማድሪድ ኮንትራትን ጉዳይ በተመለከተ በተመሰለከተ ለሊቨርፑል ክብር ሲባል ብቻ ይፋ ያልተደረገ ብለውታል እንጂ በቃል ደረጃ ስምነቱ ቆየትም ያለ ነበረ። በትላንትና ዕለት የሊቨርፑል ከ21 ዓመት በታች አስቶን ቪላ ከ21 ዓመት በታች ጋር ሁለት ለሁለት ተጠናቆ ነበረ። በጨዋታው ላይ በሊቨርፑል ቤት በትልቁ የሚጠበቀው ታዳጊው ሪሆ ጉመሃ ሁለቱንም ግቦች ለሊቨርፑል አስቆጥረዋል። ከቼልሲ ነበረ ባለፈው ክረምት ይሄን ተጫዋች የገላቸው ያደረጉት በጣም አስደናቂ ብቃት ያለው ታዳጊ ነው። በቅርብ ዓመታት ውስጥም በሊቨርፑል እንመለከተዋለን በዋናው ቡድን ተብሎ ይጠበቃል። ገና የ16 ዓመትም ታዳጊ ነው። አርሰናል አሰልጣኝ የሆነው ማይክል አርቴታ ከማድሪዱ ጨዋታ በኋላ ስለ አንድሪያ ቤርታ ከተናገራቸው ንግግሮች ውስጥ አንደኛው ቤርታ በእኛ ቡድን በጣም ደስተኛ ነበረ፣ ግልጽ ነው ብሏል። የትኛው ሰው ወደ አዲስ ክለብ ሲሄድ ሁሉም ነገር አዲስ እንደሚሆን እርግጥ ነው። ለሱም ለእኛም ከዚህ በኋላ ጥሩ የሚሆን ይመስለኛል። ግን በቡድኑ ባየው ነገር በጣም ተደሟል ብሏልና በተለይም ሪያል ማሪ ላይ በተቀናጀ ነው ድል፣ አዲሱ ስፖርቲንግ ዳይሬክተራችን አንድሪያ ቤርታ ክለቡን ይበልጥ ወዶታል ብለዋል። ይህን ክለብ በማጠናከር ሂደት ላይ ትልቅ ስራዎችን ለመስራትም ትልቅ እቅድ አለው ብለዋል። እኛ እድለኞች ነን፣ ምክንያቱም እግር ኳስ የምንጫወት ቡድን በመሆናችንና ብቁ ተጫዋቾችም ስላሉን እድለኛ ነን ብለዋል። አሰልጣኝ ማይክል አርቴታ አዲስ ተጫዋቾችን ለማስፈረም ባናገርኩ ቁጥር የክለባችን አካል መሆን ይፈልጋሉ እኔ እንደማስበው የትኛውንም ተጫዋች የመሳብ አቅም ያለው ቡድን አለን ብለዋል። ይህም በብዙ መንገድ አረጋግጦታል። በእርግጥ በተለይም ዴክላን ራይስን ከማንቸስተር ሲቲ የነጠቁበት መንገድ ፍጹም የተለየ ነበረ። ምናልባት እግር ኳሳዊ ጉዳይን አሳምነው ነበረ። በእርግጥ እንደ ማይካሎ ሙድሪክን ያለ ተጫዋች ያው ቼልሲ በእርግጥ ጠቀም ያለ ገንዘብ አቅርቦለታል ለተጫዋቹ እሱ ለቼልሲ መፈረም ስለፈለግኩ ነው ቢልም፣ ካርሰናል ግን በጣም የተጋነነ ገንዘብ አቅርቦ ነበረ፣ ባለቀ ሰዓት የወሰዱት። ለማንኛውም እሳቸው ግን ተጫዋቾችን የመሳብ ልዩ ብቃትና ልዩ አቅም አለን ሲሉ ተደምጠዋል። የቡድን ጥራትና ብቃት ሁሉም ባይኖር ኖሮ በሁሉም ውድድር ለመሳተፍ ይከብደን ነበረ። አንዳቸው ለአንዳቸው ጠቃሚ ናቸው። የአንድ ተጫዋች ጥራት ከፍ ባለ ቁጥር የቡድኑም ጥራት ከፍ ይላል። ከዚህ በኋላ ብዙ እድሎች አሉን። ከዚህ በኋላም ጠንክረን እንሰራለን። አሁን አብዛኞቹን ነገሮች የምናሳካበትም እድል ቅርብ ነው ብሏል እና ቡድናቸው መሆን እያደረገ ባለው ጥንካሬ ወይም እያደረገ ባለው ነገር በጣም ደስተኛ መሆናቸውን የገለጹት ባርሴሎና ሜሲ ጨዋታን ይወስንላቸው ነበረ። አሁን ግን ዮዋን ጋርሻ ደግሞ ለእኛ ጨዋታን ይወስንልናል ብለዋል። የስፓኞሎ አሰልጣኝ ማኖሎ በላሊጋው ሄታፌን አንድ ለባዶ ባሸነፉበት ጨዋታ ነበረ ይህን ያሉት ጋርሻ በስፓኞልና በሄታፌ መካከል በነበረው ጨዋታ በርካታ የሄታፌ ሙከራዎችን አድኖ ነበረና እና ይህ ግብ ጠባቂ በአርሰናል በዩናይትድ ይፈለጋል። እሳቸው ግን ለእኛ አሁን ሜሲያችን ነው የሚነካ አይደለም እያሉ ነው ቶማስ ፓርቴና ጆርጂኒዮ በተመለከተ እስካሁን አዲስ የተለወጠ ነገር የለም። ዴቪድ ኦርኔስቴ በዘገባው ይዞት በወጣው መረጃ መሰረት በተጫዋቾቹ ላይ የሚወስኑ አንድሪያ ቤርታ ነው። በቀጣይ ከእነ ሁለት ተጫዋቾች ፓርቴና ጆርጂኒዮ በተጨማሪ ትሮሳር፣ ዚንቼንኮ፣ ቬራ፣ ኑኖ ታቫሬዝ፣ ሩስ ኔልሰንን ጨምሮ በርካታ ተሰናባቾች አሉ። ምናልባት ግን የፓርቴ አጠራጣሪ ሊሆን ይችላል ብለዋል ዴቪድ ኦርኔስቴ። አርሰናል በሻምፒዮንስ ሊግ ለመጨረሻ ጊዜ ከሜዳ ውጭ ያደረጋቸውን ሁለት ጨዋታዎች ላይ ዘጠኝ ግብ አስቆጥሮ ሁለት ተቆጥሮበታል። ቀጣ የፓርክ ደፕሪንሱ ጨዋታ ከአሁኑ እያነጋገረ ይገኛል። ከሜዳ ውጭ ፓርክ ደ ፕሪንስ ላይ ነው የመጀመሪያ ጨዋታውን የሚያደርገው። በርካቶች አሁን አርሰናል ላይ ጥርጣሬ ያላቸው እንደ ከዚህ ቀደሙ ዝቅተኛ ግምት መስጠት ትተው አርሰናል የአውሮፓ ሻምፒዮንስ ሊግ ልምድ የለውም የሚለውን ግምታቸውን ትተው አሁን አርሰናል ጨዋታዎችንም ሊያሸንፍ ይችላል ወደሚል መላምቶች መምጣት ጀምረዋል። ግን በቁጥራዊ ስሌት ኦፕታ ዛሬ ይዞ ተወጣው መረጃ መሰረት በአውሮፓ ሻምፒዮንስ ሊግ የመጨረሻ ሁለት ጨዋታ ዘጠኝ ገቢ ያስቆጠረ ብቸኛውን ቡድን ነው። ሻምፒዮንስ ሊግን ካነሳን ግን በዛሬው ዕለት ኤምሬትስ ላይ አንድ ጨዋታ ነበረ። በሴቶቹ የአውሮፓ ሻምፒዮንስ ሊግ የግማሽ ፍፃሜ ጨዋታ ነበረ በአርሰናልና በሊዮን መካከል። ሊዮን ኤምሬትስ ላይ አርሰናልን ሁለት ለአንድ በሆነ ውጤት አሸንፈዋል ሴቶቹን ክለቡ እንግዲህ በሚቀጥለው ሳምንት ወደ ፈረንሳይ በመቅናት ወደ ፍጻሜ ለማለፍ ከሊዮን ጋር ዳግም የመልስ ጨዋታ ያደርጋል። ምናልባት ሁለት ለባዶ ጨዋታውን ማሸነፍ በ90 ደቂቃ ውስጥ በቀጥታ ያሳልፋቸዋል። አንድ ለባዶ ካሸነፉ ደግሞ በመለያ ምት ጨዋታው የሚለይ ይሆናል። የአርሰናል ሴቶች ቡድን ግን በዛሬው ዕለት በኤምሬትስ አልቀነውም። አርሰናል በዚህ ሳምንት በወንዶች ወገን ኤምሬትስ ላይ ጨዋታ ያደረግም ወደ ፖርትማን ሮድ ስቴዲየም በማቅናት እሁድ ልክ 10 ሰዓት ሲል ከኢፕስዊች ታውን ጋር ጨዋታውን የሚያደርግ ይሆናል። ማይሰር ዩናይትዶች የአውሮፓ ሊግን ዋንጫ ካሳኩ በርካታ ዝውውሮችን ያደርጋሉ። በማይሰር ዩናይትድ ፖሊሲ የተያዘው አንደኛው ነገር ውድ ቤተሰቦቻችን በቀጣይ ክረም ተጫዋቾችን ሲያመጡ ለቡድኑ ቁልፍ ተጫዋቾችን የሚያመጡት ለአውሮፓ ሻምፒዮንስ ሊግ የሚሳተፍ ከሆነ ነው ቡድኑ። አለበለዚያ ግን በፕሪሚየር ሊጉ የሚያሳትፋቸውን፣ በአውሮፓ መድረክ የሚያሳትፋቸውን ውጤት ማግኘት አይችሉም። ያላቸው ብቸኛ ምርጫ አውሮፓ ሻምፒዮንስ ሊግ መሳተፍ ወይም ከአውሮፓ ውድድሮች መቶ ፐርሰንት ነው የሚወጡት የዩሮፓ ሊግን ካላሸነፉ። ለዚህም ታዲያ ለፕሪሚየር ሊጉ ከሆነ ቡድኑን በቀላል ወጪ ብቻ ነው ማደራጀት የሚፈልጉት ተብሏል። በዋና ዕቅዳቸውን በሚቀጥለው ውድድር ዓመት የአውሮፓ ሻምፒዮንስ ሊግን ትኬት የሚያስቆርጥ ቡድን መገንባት ነው። ነገር ግን ዘንድሮ የአውሮፓ ሻምፒዮንስ ሊግን ትኬት ከቆረጡ ግን ትልልቅ ስሞችን እንሰማለን። ምናልባትም በሳውዝአምፕተን ቤት የሚገኘው ታይለር ዲብሊንግ ዝውውር ራሱ እውል ሊሆን የሚችለው ዩናይትድ የአውሮፓ ሻምፒዮንስ ሊግ ትኬትን ከቆረጠ ብቻ ነው የሚሉ መረጃዎች በስፋት እየወጡ ነው። ሌላኛው በማንቸስተር ዩናይትድ ታዳጊዎች መልማይ በተለይም በክሪስቶፈር ቪቪል የሚመራው የምልመላ ቡድን ታዳጊዎች ላይ ትኩረት ሲያደርግ ጆብ ቤሊንግሃም ተመልክተውታል። የጁድ ቤሊንግሃምን ወንድም የጁድ ቤሊንግሃም ወንድም የሆነው ጆብ ቤሊንግሃም በአንጻርነት በዝቅተኛ ክፍያ የሚገኝ አይነት ተጫዋች ነው። በማንቸስተር ዩናይትድ ወጣት የማስፈረም ፖሊሲ መሰረት ይህም ተጫዋች በዝርዝር ውስጥ ተካቷል። ብሩኖ ፈርናንዴዝ ግን ባለፉት አርባ ሁለት ጨዋታዎች ውስጥ ድ ቤተሰቦቻችን ከሰባት በታች ሬቲንግ አልተሰጠውም። እጅግ በጣም አስደናቂ የሚባል ጊዜን እያሳለፈ ይገኛል በማንቸስተር ዩናይትድ ቤት፣ በማንቸስተር ዩናይትድ ቡድን ውስጥ። በእርግጥ የብሩኖ ፈርናንዴዝ ሚና እንዲህ ነው ተብሎ የሚገለጽ አይደለም። ግብ አስቆጣሪ፣ የአሲስት አድራጊ፣ ጨዋታን ይዞ የሚወጣ ከዳኛም የሚጨቃጨቅ ከአሰልጣኙ የሚጨቃጨቅ ሁሉንም ነገር ቡድን ውስጥ ለማሸነፍ የሚያደርገው ተጫዋች ብሩኖ ነው። ይህ ተጫዋች ባለፉት አርባ ሁለት ጨዋታ ለማንቸስተር ዩናይትድ ሲጫወት ከሰባት በታች ሬቲንግ አልተሰጠውም። የዛሬ አነጋጋሪ ጉዳይ የኮቢ ሜኖ ጉዳይ ነው። ዛሬ ኮቢ ሜኖ ልደቱን እያከበረ ነው። ውድ ቤተሰቦቻችን፣ ሀያኛ ዓመቱ ላይ ይገኛል። ያው በአካዳሚ ብዙ አካዳሚዎች ውስጥ አልፏል። አንደኛው የቶትናም አካዳሚ ነው። ታዲያ በዛሬው ዕለት ሀያኛ ልደት በዓሉን ምክንያት በማድረግ አንድ ምስል አጋርቶ ነበረ። ያ ምስል ደግሞ የቶትናም ሆት ስፐርስ መለያ ለብሶ በአካዳሚ ውስጥ ሲጫወት እግር ኳስን ሲጀምር የነበረበት ነው። ምናልባት እግር ኳስ የጀመረበትን ዓመት ለማስታወስ አቅዶ ሊሆን ይችላል የሚሉ በርካታ መላምቶች ቢኖሩም የቶትንሃምን መለያ መለጠፉ ግን በርካቶችን ዛሬ ሲያነጋግር ውሏል። የማንቸስተር ዩናይትድ ተጫዋች ራስመስ ሆይሉንድ በመጪው ክረምት የዝውውር መስኮት እንደ ዩቬንቱስ፣ ኢንተር ሚላን እና ና ናፖሊ ያሉ ክለቦች ኢላማ ሆኗል ቢባልም ማንቸስተር ዩናይትድ በተጫዋቹ ዝውውር ጉዳይ ላይ እስካሁን ከውሳኔ አልደረሰም። ሌላኛው ማንቸስተር ዩናይትድ የዲያጎ ኮስታን ሁኔታም ለመመልከት በፖርቹጋል እንደነበሩ መልመዎቹ ተረጋግጧል። የማንቸስተር ዩናይትድ ምልመላ ክፍል እንግዲህ በስፋት እየተንቀሳቀሱ እንደሆነ ይታወቃል። በተለይም ጣሊያን አካባቢ በርካታ እንቅስቃሴዎችን እያደረጉ ነው። አሁን ደግሞ የዲያጎ ኮስታን ግብ ጠባቂ ሁኔታ ላይ መከታተል ፖርቹጋል መከተማቸው ነው እየተነገረ የሚገኘው በግብ ጠባቂ ረገድ በሚቀጥለው ውድድር አመት አንድ ግብ ጠባቂ ማምጣታቸው የሚቀር አይመስልም። ይህንን በእርግጥ ራሳቸውም አሰልጣኝ ሩበን አሞሪም በራሳቸው አንደበት አረጋግጠውት ነበር። ቡድኑን ስናጠናክር ከግብ ጠባቂ ጀምሮ ነው ብለው ሐሙስ ምሽት ሊዮን ላይ ያንን ካምባ ካመጡ በኋላ በክስተቱ እምባ እያዘራ ጨዋታውን ሲከታተል የነበረው ታዳጊ ብሩኖ ፈርናንዴስ እጁን ይዞ ወደ ሜዳ ይግባለን በሚል እንግዲህ ፊርማ የማሰባሰብ ስራ ሲጀመር ነበር። ታዲያ ማንቸስተር ዩናይትድ ይህንን ታዳጊ አሁን በማፈላለግ ላይ መሆናቸው እየተዘገበ ይገኛል። በማንቸስተር ዩናይትድ በኩል የወጡ መረጃዎችም እንግዲህ ይህ ታዳጊ ተጫዋች በብሩኖ ፈርናንዴዝ አማካኝነት ተይዞ ወደ ሜዳ እንዲገባ ይሁን ወይንስ ሌሎች እድሎችን ሊያመቻቹለት የሚለው ነገር ይፋ ባይደረግም፣ ነገር ግን ልጁን ለማግኘት በመጣር ላይ እንደሆነ ነው ማንቸስተር ዩናይትድ። ዴሊ ሜል በፊት ገጹ ላይ መረጃውን ይዞት የወጣው። ውድ ቤተሰቦቻችን ከወደዳችሁን ላይክ አርጉን፣ አበረታቱን፣ ሀሳብ አስተያየታችሁን ግን ስለምታጋሩን በእውነት ከልብ ከልብ ነው የምናመሰግነው። የሁላችሁንም አስተያየቶች እየተመለከትናቸው እንገኛለን። ላይክ ስለምታረጉንም ላይክ እንዲያረጉ ሰዎች ስለምታበረታቱም በእውነት ከልብ እናመሰግናለን። በማለዶ ስፖርት የመረጃ ክፍለ ጊዜ ግን ቃል ስፖርቶች ተጨማሪ መረጃዎችን ይዘንላችሁ እንመጣለን። ቅዳሜያችሁ ግን እንዴት አለፈ? ሀሳብ መስጫ ሳጥናችን ላይ ያጋሩ። ዳግም እስክንገናኝ ሰናይ ጊዜ።